አዎ የኖርዌይ ብሄራዊ ቡድን እንመልከት። ያው ምድባቸውን አንደኛ ሆነው ማለፋቸው ብቻ አንድ ለማለ የጣሊያን ብሄራዊ ቡድን የነበረበት ምድብ ነው። ጣሊያን በራሱ ጥሩ ቡድን እንዳላት እያነሳ ነበረ። በጣም ጥሩ ጊዜ ላይ ይገኛሉ አደለ? በጣም ጥሩ ጥሩ ተጫዋቾችም አላቸው። ስለዚህ ከ28 ዓመታት በኋላ ነው ወደ አለም ዋንጫው ማለፍ የቻሉት ከ ዘጠና ስምንት ያለም ዋንጫ በኋላ ና ብዙ ከ ዘጠና ስምንት ያለም ዋንጫ በኋላ ያለፉ ብዙ ሀገሮች አሉ። የመጨረሻው የኢንተርናሽናል ውድድራቸው የሁለት ሺ የአውሮፓ ዋንጫ ነው። ከዛ በኋላ 25 ዓመት ሆኗቸዋል። ትልቅ ውድድር ላይ ተሳትፎ አያቁም። እንዲሁም አንድ ፍርሀት ነበር። አንድ ፕሮግራም ስለ ኖርዌ ሰርተን ነበር የሆነ ጊዜ አስታውሳለሁ። ለእነ ሀላንድ አይነት ተጫዋቾች ትልልቅ ውድድር ላይ ያለመጫወት እና ለእንደዚህ አይነት አስደናቂ ዘጠኝ ቁጥር ለኦደጋርድም፣ ለሌሎችም ተጫዋቾች እኔ ግን ወደ አለም ዋንጫ ማለፋቸው ብቻ ሳይሆን በቀደማ የአንድ የስትራክቸር ነጥብ እያነሳው ነበር። ግን ከዛ በስተቀር ስብስቡ በጣም ጥሩ ነው። የወርቃማ ትውልድ የሚባል የተለመደ ክሊሼ ያለ የኖርዌይ ትውልድ ይሄኛው ወርቃማ ትውልድ ነው። እና ለረጅም ጊዜም በዓለም ዋንጫና በአውሮፓ ዋንጫ በተደጋጋሚ ሲሳተፍ የምናየው አይነት ቡድን ይመስለኛል። የሆነ ጊዜ ስለ ቤልጅየም እንል እንደነበረው ማለት ነው። እንግዲህ ከቤልጅየም ኤክስፔክቴሽን አንጻር በዓለም ዋንጫ ግማሽ ፍጻሜ መድረስ፣ የአውሮፓ ዋንጫ ግማሽ ፍጻሜ መድረስ እንደ በቂ ስኬት አልታይም። ዋንጫ ማሸነፍ ይጠበቅበት ስለነበረ ኬቨን ደብሮይነር የሚከራከረው እንዲህ በዛ ዘመን ፈረንሳይ ምን አይነት ስብስብ ነው የነበረው? በዛ ዘመን ሌሎቹ ትልልቅ ሀገራት ምን አይነት ስብስብ ነው የነበራቸው ከዛ የተሻለ ስብስብ ነበረን ማለት ነው። በ2018 የዓለም ዋንጫን ካሸነፈው የፈረንሳይ ቡድን የተሻለ ስብስብ ነበረን ማለት ነው? በጭራሽ አይደለም። ስለዚህ ሩብ ፍጻሜ መድረስ ማነው፣ ግማሽ ፍጻሜ ነው፣ ሶስተኛ ሆኖ መጨረስ እንደ ስኬት የሚጨበጨብ እንጂ የሚተች መሆን የለበትም የሚል አቋም አንጸባርቋል። ግን ይህንን የኖርዌይን ብሔራዊ ቡድን ትውልድ ስታይ አብዛኞቹ ተጫዋቾች ወጣት ተጫዋቾች ናቸው። ስለዚህ መጪው ጊዜ እንዲያውም ተደጋጋሚ የአለም ዋንጫዎች ተደጋጋሚ የአውሮፓ ዋንጫዎችን ሲጫወቱ የምናይበት ሳይሆንም አይቀርም። ለምሳሌ አንቶኒዮ ኑሳ በቀደም ድንቅ ጎል ያስቆጠረው ተጫዋች 20 ዓመቱ ነው። ኦስካር ቦብ 22 ዓመቱ ነው። ኤርሊንግ ሃላንድ 25 ዓመቱ ነው። ማርቲን ኦደጋርድ ከቡድኑ በእድሜ ገፋ ካሉት ተጫዋቾች መካከል አንደኛው፣ 26 ዓመቱ ነው። በ26 ዓመት ብዙ ተጫዋች 67 ጨዋታ አያደርግም፣ ግን እሱ ገና በ16 ዓመቱ ነው ለኖርዌይ ብሔራዊ ቡድን መጫወት የጀመረው። አሁን ደግሞ በቅርብ ጊዜ ሌሎች የእግር ኳስ ሌጀንዶች ሉከ ሞድሪች ክሪስቲያኖ ሮናልዶ ሊዮኔል ሜሲ ሮበርት ሌቫንዶቭስኪ ዝለተን ኢብራሂሞቪች አይነት ተጫዋቾች በ37 በ38 በ39 በ40 ዓመት በላቀ ደረጃ መጫወት እንደሚቻል ያሳዩ ተጫዋቾች ስለሆኑ የተጫዋቾች ሼልፍ ላይፍ አሁን በላቀ ደረጃ እየተጫወቱ የሚቆዩበት ዘመን አሁን እንደቀደሙ አንድ ተጫዋች 34 ዓመቱ ላይ ከደረሰ በቃ ጫማ የሚሰቅልበት ወደ ዩናይትድ ስቴትስ ወደ ካታር ሄዶ የመጨረሻዎቹን ዓመታት በጥሩ ኮንትራት የሚያጠናቀቅበት ነው። አሁንም እንደዛ ይሆናል። ግን እነዚህ አሁን ክርስቲያኖ ለስድስተኛ ዓለም ዋንጫ ይጫወታል። ሜሲ ስድስተኛ ዓለም ዋንጫውን ይጫወታል። ሞድሪች አምስተኛ ዓለም ዋንጫውን ይጫወታል። 2010 ላይ በእንግሊዝ ተሸነፉና ዓለም ዋንጫው ላይ ሳይሳተፉ ቀሩ እንጂ የሞድሪችም ስድስተኛ ሊሆን ይችል ነበር። አሁን ለሚላን ነው የሚጫወታል። የትልልቅ ብሔራዊ ቡድን ወሳኝ ተጫዋቾች ናቸው። ይህንን ካሰብን ደግሞ አሁን የጠቀስኳቸው ተጫዋቾች ሁሉም ሃላንድና ወደ ጋርድን ጨምሮ በትንሹ አስር ዓመት አላቸው አስር ዓመት አላቸው ማለት ሁለት የዓለም ዋንጫ በትንሹ ሁለት ተጨማሪ ዓለም ዋንጫ ከዚህኛው ዓለም ዋንጫ ባሻገር ማለት ነው። 2034 2030፣ ከዛ በፊት በትንሹ ሁለት ተጨማሪ አውሮፓ ዋንጫ አላቸው ማለት ነው። የዓለም ዋንጫ ደግሞ በመስፋቱ የሚቀጥል ይመስላል፣ በ48 የሚቆም አይመስልኝ አሁን ባለው ሁኔታ። ስለዚህ ወደ ዓለም ዋንጫው ለማለፍ ያለው ፈተናም የበለጠ እየቀለለ ነው። ግን የቡድኑ ኦልድ ጋርድ የሚባሉትን ተጫዋቾች ደግሞ ተመልከች። በእድሜ ገፋ ያሉ ተጫዋቾች የሚባሉትን ሳንደበርግ 27 ዓመቱ ፓትሪክ በርግ 27 ዓመቱ፣ ክሪስቶፈር አየር 27 ዓመቱ፣ ዩሊያን ሪያርሰን 28 ዓመቱ እና አሌክሳንደር ሶርሎት 29 ዓመቱ። ዮርገን ስትራንድ ላርሰን የሚባለው የወልቭስ ተጫዋች በቀደም ሌላ ጎል ያስቆጠረው አራተኛው ጎል ጣሊያ ያስቆጠረው ተጫዋች 25 ዓመቱ ነው። አንዱም ተጫዋች ከ30 ዓመት በላይ አይደለም። ስለዚህ አንድ ውድድር ላይ ብቻ አልፎ የሚያበቃ ቡድን አይመስለኝም። ተጨማሪ አለም ዋንጫዎች፣ ተጨማሪ የአውሮፓ ዋንጫዎች የሚኖሩት አይነት ቡድን ከዚህ ባሻገር ቅድም ስለ ፕሪሚየር ሊግ ስናነሳ እግር ኳስ የበለጠ ፈጣን፣ የበለጠ ቀጥተኛ፣ የበለጠ ፊዚካል እየሆነ ነው ካልን ይሄ የኖርዌይ ስብስብ እንዲህ አይነት ተጫዋቾች ያሉት ስብስብ፣ ስለዚህ አዲሱን የእግር ኳስ ልማድ በስኬት ለመወጣት የሚያስችል ስብስብ ያለው ቡድን ነው። ደግሞ ብዙዎቹ ተጫዋቾች አብረው ቆይተዋል። የኖርዌይ አንደኛው አድቫንቴጅ እነዚሁ ተጫዋቾች የትንሽ ሀገር ተጫዋቾች ናቸው። ኖርዌይ የአምስት ሚሊዮን ሕዝብ ብቻ ያላት ሀገር ነች። ከጣሊያን በስተቀር ያን ያህል ጠንካራ ቡድን አልገጠሙም ይሆናል ግን እና በቅርብ ጊዜ ኦስትሪያን ገጥመዋል። ከዛ በስተቀር ትልቅ ሱፐር ፓወር አልገጠሙም፣ ግን ይሄ ትውልድ የዓለም ዋንጫ ያሸንፋል እያልኩ አይደለም። አንዳንዴ እንደዚህ የተተነበየላቸው ቡድኖች አሉ። ለምሳሌ የነ ሉዊሽ ፊጎ የፖርቱጋል ትውልድ 1989ና 1991 ላይ የዓለም ወጣቶች ዋንጫን አሸነፈ። ካርሎስ ኪሮጅ ነበሩ አሰልጣኝ የነበሩ ፌርናንዶ ኩቶ፣ ቪቶር ባያ፣ ሉዊሽ ፊጎ አሁን ቤንፊካ ፕሬዚደንት የሆነ ሩይ ኮሽታ፣ ኑኖ ጎሜዝ፣ ሰርጂዮ ኮንሴሳ አይነት ተጫዋቾች የነበሩት ነው እና ያን የነበረው ግምት ይሄ ቡድን ማ በትንሹ አንድ ትልቅ ዋንጫ ያሸንፋል የሚል ነው። ብዙ ርቀት ከሄዱ የአውሮፓ ዋንጫ ግማሽ ፍጻሜ ትረስ ነው ሄዱት። የሆነ ትውልድ ጎልደን ጄኔሬሽን አለው ማለት ትልልቆቹን ዋንጫዎች ያሸንፋል ማለት አይደለም። ብዙ ጊዜ የሚነሳው የእንግሊዝ ብሔራዊ ቡድን ስብስብም ፖል ስኮል፣ ስቲቨን ጀራርድ፣ ፍራንክ ላምፓርድ፣ ዴቪድ ቤከም፣ ማይክሎን፣ ዌይን ሩኒ፣ ሪዮ፣ ቴሪ፣ ሶል ካምቤል፣ ኮል ኔቭል የነበሩበት ቡድንም እንደዚሁ ከሩብ ፍጻሜ በላይ ሄዶ አያውቅም በትልልቅ ውድድሮች። ጎልደን ጄኔሬሽን ነው ማለት የግድ ስኬታማ ይሆናል ማለት አይደለም። የቤልጅየም ብሔራዊ ቡድንም ቅድም ያነሳሁት የሉካኩ የሀዛርድ የደብሮይነ የኮምፓኒ የቨርማለን የቨርቶን ግን አይነት ስብስብ ነበር። እሱም ከግማሽ ፍጻሜ በላይ መሄድ አልቻለም። ግን ከነዚህ የሚለይ አንድ ነገር ግን አለ። ለምሳሌ ከእንግሊዞቹ በተለይ የሚለይ አንድ ነገር አለ። እንግሊዞቹ በክለብ ራይቨለሪ የተነሳ የማንቸስተር ዩናይትድ፣ የሊቨርፑል፣ የቼልሲ አርሰናል ባለአንጣነት የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል ጠረጴዛ እንዲኖር አድርጎ ነበር። ተጫዋቾቹ መካከል አንድነት አልነበረም። ለዚህ ነው በቅርብ ጊዜ ስቲቨን ጀራርድ በነበረ አንድ ቃለ ምልልስ ላይ ከሪዮ ፈርዲናንድ ጋር በነበረው ቃለ ምልልስ ላይ የእንግሊዝን ልምምዶች ጠላቸው ነበር ብሎ የተናገሩ። ያስጠላኝ ነበር የእንግሊዝ ልምምድ ምክንያቱም የጋራ ግብ የነበረው ቡድን አይደለም ይላል። ያ የቤልጅየም ቡድን ፉልባኮች አልነበሩት። በጣም የሚገርመኝ ችግር ነው የነበረው። በሁሉም የሜዳ ክፍል ጥራት ያላቸው ተጫዋቾች ነበሩት። ኩርቷ ግብ ጠባቂያቸው ነው። ሉካኩ አጥቂያቸው ነው። ደብሮይንና ሀዛድ ነበሯቸው። ተከላካዮች በሽ ናቸው። ግን የፉልባክ ችግር ነበረባቸው። በግራ ፉልባክ በተለይ ተጫዋች አልነበራቸውም። የሆነ ጉድለት ነበረው። ይህኛው የኖርዌይ ቡድን ግን እንደዚህ አይነት ጉድለት አታይበትም። ከዚህ ባሻገር ግን እንዳነሳሁት ብዙዎቹ ተጫዋቾች ረጅም ጊዜ አብረው የመጫወት ታሪክ የነበራቸው የክለብ ራይቨልሪ የማይረብሸው በተለይ እንግሊዝ ብሔራዊ ቡድን የገጠመው አይነት የክረብ ባላንጣነት የስፔን ብሔራዊ ቡድንም ረጅም ጊዜ ማድሪድ ባርሳ ፍሪክሽን ችግር ይፈጥር ነበር። የኖርዌይ ብሔራዊ ቡድን ግን የትንሽ ሀገር ብሔራዊ ቡድን ሁሉም ተጫዋቾች ከኖርዌይ ውጭ የሚጫወቱ ናቸው። ልክ ነው። አርስናልና ማንቸስተር ሲቲ ለምሳሌ ዋንጫ ተፎካካሪዎች ሊሆኑ ይችላሉ። ግን በኦደጋርድና በሃላንድ መካከል ብሔራዊ ቡድኑ የሚኖራቸውን ስሜት የሚረብሽ አይነት አይደለም። ስለዚህ በጣም ጥሩ ትውልድ ነው በዚህ ዓለም ዋንጫ ላይ ሰርፕራይዝ ሊያደርጉን ይችላሉ። እንደ ሃላንድ አይነት አጥቂ፣ እንደ ሶርሎት አይነት አጥቂ፣ እንደ ኑስ አይነት ግሩም የክንፍ ተጫዋች እንደ ኦስካር ቦብ አይነት ሌላ ግሩም ተስፋ ያለው የክንፍ ተጫዋች እንደ ወደ ጋርድ አይነት ክሬተር ያለው ቡድን ቢሆንም ግን ሌሎች የዓለም ዋንጫዎች ሌሎች የአውሮፓ ዋንጫዎች ላይ ማየታችን የሚቀር አይመስለኝም። ልክ እንደ አሁኑ የዓለም ዋንጫን ከ1998 እስከ 2026 እንደጠበቁት የአውሮፓ ዋንጫን ለ25 ዓመት ሳይሳተፉ እንደቆዩት የሚሆን አይመስለኝም። የወደፊቱን ቡድን ይመስላል የኖርዌይ ብሔራዊ ቡድን። አዎ አድማቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበረን። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።